መቶ አርባ አንድ ሺህ አንድ መቶ አስራ ሁለት ብር ከሰባ ሰባት ሳንቲም ካፒታል በጀት ብር ሁለት ቢሊዮን ስድስት መቶ ሰባ ስምንት ሚሊዮን አንድ መቶ ሰባ ስምንት ሺህ ሰላሳ ሶስት ብር ከሰላሳ ስድስት በድምሩ ብር አራት ቢሊዮን አንድ መቶ ሃምሳ አምስት ሚሊዮን በጀት የተያዘ ሲሆን በበጀት አመቱ ከመደበኛ በጀት ብር አንድ ቢሊዮን 477 ሚሊዮን 241 ሺ 112 ብር ከ77 ላይ ብር አንድ ቢሊዮን 85 ሚሊዮን 349 ሺህ 97797 ወጪ ሆኖ ብር 391 ሚሊዮን 891131 ብር ከ80 ሳንቲም ወደሚቀጥለው በጀት አመት እንዲዞር ተደርገዋል። በአራት ኪሎ እና በፒያሳ አካባቢ የሚገኙ ህንፃዎች እድሳት ለእድሳት ይወጣ ማለት ነው ብር ሁለት መቶ

እየተገነቡ ይገኛሉ። በቁልቢ ቅዱስ ገብርኤል ገዳም ንዋያ ቅዱሳት ማደራጃ መምሪያ 7 ሚሊዮን 3568 ሳንቲም የተገኘ ሲሆን ለመምሪያውና ለገዳሙ ስራ ማስፈጸሚያና ለልዩ ልዩ የበጀት ድጋፍ ብር 81 ሚሊዮን 37 ሺህ 640 ብር ከ14 ሳንቲም ወጪ ሆኖ ከወጭ ቀሪ ቲም ሲሆን ብር 10 ሚሊዮን 461120 ያደረይት ብር 30 ከ8 ሳንቲም የተገኘ ሲሆን ብር 29 ሚሊዮን 303575 ብር ከ14 ሳንቲም ወጪ ሆኖ ከወጭ ቀሪ በጥሬ ገንዘብ ብር 5 ሚሊዮን 3 ንብረት ክፍል 390 ሰባት ብር ከ32 ሳንቲም ግምት ያለው ንብረት ለቀጣይ አመት ዙሯል። የሊቃውንቱ ጉባኤ ዝክረኒቅያ ዝግጅት ብር 7 ሚሊዮን 140 ብር ድጋፍ ተገኝቶ ብር 4 ሚሊዮን ሶስት መቶ ዘጠና ስድስት ሺህ ሶስት መቶ ስድሳ አምስት ብር ከ20 ሳንቲም ስራ ላይ ውለዋል። የገዳማት መምሪያ ካገኘው ድጋፍ ብር 3 ሚሊዮን 730 ሺህ 188 ብር 49 ሳንቲም ብር 3 ሚሊዮን 219 219998 ውሏል። ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የኔትወርክ ዝርጋታ ቅድመ ክፍያ ብር 6 ሚሊዮን 583 ብር ከ75 ሳንቲም ተከፍሎ እየተሰራ ይገኛል። የቁጥጥር አገልግሎትን በተመለከተ ለ45 ተቋማት ኦዲተሮችን መድቦ ምርመራ አካሂዷል። በዚህም አህጉረ ስብከትና መንፈሳዊ ኮሌጆች ድርጅቶች ውጤታማ የሂሳብ አሰራርና አፈጻጸም ያሳዩ ሲሆን የባህር ዳር ጽርሃ ጽዮን የወልቂጤ ዜና ማርቆስ መንፈሳዊ ኮሌጆች ሂሳባቸውን በደብል ኢንትሪ በአግባቡ ሰርተዋል። አቋሙት የቡኖ በደሌ፣ የምስራቅ ጉራጌ አህጉረ ስብከት ሂሳባቸው ተመርምረዋል። ለጅግጅጋ፣ ለአፋር፣ ለጌዲዮና ለጌዲዮ አማሮና ቡርጂ አህጉረ ስብከት ስልጠና ተሰጥተዋል። በአንዳንድ አህጉረ ስብከት ግልጸኝነት የጎደለው አሰራር መኖሩ የባለሙያ እጥረት መኖሩ፣ የሕጋዊ ሰነድ አያያዝ እጥረት መኖሩ፣ የግዢ አፈጻጸም ጉለቶች መኖራቸው፣ በሚመለከተው አካል እርምት አለመወሰዳቸው ታይተዋል። የእቅድና ልማት መምሪያን በተመለከተ ለ245 ግንባታዎች ፈቃድና መመሪያ የተሰጠ ሲሆን ከሕገ ወጥ የጐደና ልመና ጋር በተያያዘ ደብዳቤዎች ለፖሊስ ኮሚሽን ተጽፈዋል። ፕላን ያላሟሉ አገልግሎት ፈላጊዎች እንዲያሟሉ ተጠይቀዋል። በቤተ ክርስቲያኒቱ ቤቶችና ህንጻዎች ላይ ጥናት አቅርበዋል። በኮሪደር ልማት ስለሚሰሩ ግንባታዎች ከአብይ ኮሚቴው ጋር በመሆን የድርሻውን ተወጥተዋል። በባለሙያ ክትትል ውጪ በተሰሩ የተሰሩ ስራዎች 15፣ በቀጥታ የቀረቡ ሶስት መዝገቦች በድምሩ 19 ፋይሎች ውሳኔ አግኝተዋል። የዞረ ፋይልም የለም። በሕግ አጋየት እና የውሳኔ ሀሳብ ሰጥተዋል ቱን ጠብቆ ታትሟል። በኢቪኤስ ቴሌቪዥን ጣቢያ በየሳምንቱ እሁድና ረቡ አገልግሎቱ እየቀጠለ ይገኛል። በቅዱስ ሲኖዶስ ውሳኔ መምሪያው የራሱን በጀት እንዲያንቀሳቅስ ተደርጓል። የስብከተ ወንጌል ቀን በየዓመቱ እንዲከበር የተሰጠው ውሳኔ የተፈጸመ ሲሆን የስብከተ ወንጌል አንድ ፐርሰንት ክፍያን አጠናክሮ ለመሰብሰብ በብቃት እየሰራ ይገኛል። የሊቃውንት ጉባኤን በተመለከተ በመምህራንና ሊቃውንት የተዘጋጁ ጽሑፎችን እርማትና ማስተካከያ የተሰጠ ሲሆን በመንበረ ጸባኦት ቅዱስ ሥላሴ ካቴድራል ወለል ላይ ባለው የመስቀል ምስል ለተነሳው ውዝግብ ለቋሚ ሲኖዶስ መግለጫ አቅርበዋል። አቡነ ጴጥሮስ በሚል ለተዘጋጀው ፊልም እርማትና አስተያየት ሰጥተዋል። የክርስቲያን በጎ አድራጎት ልማት ማህበር የመስቀል አርማ ላይ የትርጉም ማብራሪያ ትልከዋል። በኢትዮጵያ መጽሐፍ ቅዱስ ማህበር እየተሰራ ያለውን የኦሮምኛ ቋንቋ መጽሐፍ ቅዱስ የሚከታተል አባል መድበዋል። የኢትዮጵያ ንግድ ባንክ በማዕረግ ስሞች ዙሪያ ላቀረበው ጥያቄ መግለጫ ሰጥተዋል። የስርዓተ ፊደላት ስልጠና ተደርጓል። በየቋንቋው የተደረሱ ስልሳ አምስት መጻሕፍትና መዝሙራትን አስተካክሎ መልሷል። የአማርኛና የግዕዝ መጽሐፍ ቅዱስ ህትመት ዝግጅት እየተካሄደ ሲሆን የኢትዮጵያ ቅዱሳን ያካተተ ስንክሳር ረቂቅ እየተዘጋጀ ይገኛል። ዝክረኒቅያ ዘሰለስቱ ምእት በሚል ሀገር አቀፍ የጉባኤ ቤት መምህራንና ሊቃውንት ውይይት ተደርጎ ውጤቱ ለቅዱስ ሲኖዶስ ቀርቦ ውሳኔ ተሰጥቶበታል። የሊቃውንቱ ጉባኤ በስድስት ክፍሎች እንዲዋቀር በቅዱስ ሲኖዶስ አስፈቅዷል። የገዳማት መምሪያን በተመለከተ ለዋልድባ ዳልሻ ቅድስት ኪዳነ ምሕረት የእናቶች ገዳም ጃን ገቢያ አቦ ጉባኤ ቤት ለአቡነ አብሳዲ አንድነት ገዳም ለከፋ መካነ ቅዱሳን አቡነ ገብረ መንፈስ ቅዱስና ቅድስት አርሴማ አንድነት ገዳም ድጋፍ አድርገዋል። የስልጠና ምክክር መርሃ ግብር አከናውነዋል። ከውጭ በተገኘ ብር ሦስት ሚሊዮን ሁለት መቶ ሃያ ሺህ ድጋፍ ለሰላሳ አምስት ገዳማት ባለ ሁለት መቶ ዋት የሶላር ድጋፍ አድርገዋል። በተጨማሪም ከውጭ ሀገር ካሉ አገልጋዮች፣ ከድርጅቶች፣ ከባለሀብቶች ከአዲስ አበባ ገዳማትና አድበራት ለገዳማት ድጋፍ ተገኝተዋል። ገዳማውያንና ገዳማውያት ራሳቸውን በገቢ እንዲያጎለብቱ የልማት የህንፃ ግንባታ እቅድ ለማሰራት ውሳኔ ሀሳብ አቅርቧል። በሰበካ ጉባኤ ማደረጃ በኩል የተሰሩ ስራዎች ለሀምሳ አራቱ አህጉረ ስብከት ቅጾችን በአገባቡ በመሙላት እንዲያቀርቡ ተደርገዋል። አርባ ሶስተኛው አጠቃላይ የሰበካ መንፈሳዊ ጉባኤ ከጥቅምት አራት ቀን እስከ አስር ቀን ሁለት ሺ አስራ ሰባት አመተ ምህረት ከመላው ዓለም ቤተ ክርስቲያንን በወከሉ አንድ ሺ ሰባ ሰባት ጉባኤው አካሂደዋል። ለዚህ ታላቅ ጉባኤ ማስፈጸሚያ የሚሆን ብር አምስት ሚሊዮን ሶስት መቶ ሺህ ከበጎ አድራጊ ድርጅቶች ተገኝተዋል። ጉባኤው ከወትረው በተለየ መልኩ ተሳታፊዎች በየምድቡ ውይይት በማድረግ ውጤቱ ለቅዱስ ሲኖዶስ ምልአተ ጉባኤ በውጭው ዓለም ያሉ አምስት አህጉረ ስብከት ሪፖርታቸውን የፐርሰንት ክፍያቸውን አቅርበዋል። ከሀገር ውስጥ እና ከሀገር ውጭ ብር ሚሊዮን 652961 ብር የፐርሰንት ገቢ ተገኝተዋል። በወቅታዊ ችግር ምክንያት ባለፉት ሶስት ዓመታት አስራ አንድ አህጉረ ስብከት ሪፖርት አለማቅረባቸው ተገልጿል። የአዋጅ ነጋሪ መጽ የገቢና ወጪ መመዝገቢያ ቅጾች ታትመው ለየአህጉረ ስብከቱ ለሚመለከታቸው ተሰራጭተዋል ኮምፒውተሮች ፕሪንተር እና ፕሮጀክተር ኔትወርክ ከኔትወርክ ማስፋፊያዎች ጋር በድጋፍ በተገኘ ገንዘብ ተገዝተው ስራ ላይ ውለዋል በአህጉረ ስብከት ስምሪት በማድረግ ስልጠና እና የምክክር ጉባኤ ተካሂደዋል ለአህጉረ ስብከት የሪፖርት ማቅረቢያ ቅጽ የምዕመናን መመዝገቢያ ሰነድ ተሰራጭተዋል በበጀት ዓመቱ የሰሜን ሸዋ ደብረ ብርሃን ሀገረ ስብከት የአምስት ዓመት ስልጣውን ስልታዊ እቅድ በማዘጋጀትና በየሶስት ወሩ ሪፖርት በማድረግ ከሰበካ ጉባኤ ማደራጃ መምሪያ የሚሰጣቸውን ግብረ መስ በተግባር በመዋር በእቅድ የሚመራ አርአያ የሆነ ሀገረ ስብከት ሆኖ አግኝቶታል። ያው በበጀት ዓመቱ ከፍተኛ ክትትልና ቁጥጥር በማድረግ በርካታ ወቅታዊ ችግሮች ባሉበት ሁኔታ የፐርሰንት ገቢን ብር 262 ሚሊዮን ብር ከ96 ሳንቲም በማሳደግ በታሪክ ከፍተኛ የሚባለው ብር 1 ቢሊዮን 184 ሚሊዮን 363 ሺህ 436 ብር ከ ሃምሳ ስድስት ገቢ ለማስገባት ተችሏል። በቅርስ ጥበቃ ቤተ መጻሕፍት ወመዘክር በኩል የተሰሩ ስራዎች ጎብኚዎችን ለመሳብ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መገናኛ ብዙኃን ስርጭት ቅኝት የቅኝት መርሃ ግብርና በማኅበረ ቅዱሳን ቴሌቪዥን እናስተዋውቃችሁ በሚል የሚዲያ ሽፋን ሙዚየሙን የማስተዋወቅ ስራ ተሰርቷል። የቅድስት ቤተ ክርስቲያን ሀብትና ንብረት የሆኑት ቅርሶች በባለቤትነት እንዲመዘገቡ በተቋቋመው የአእምሮ ንብረት አብይ ኮሚቴ አማካይነት በኢትዮጵያ አእምሮአዊ ንብረት ባለስልጣን መስሪያ ቤት የቅጂና ተዛማጭ መብቶች ከ አንድ መቶ 20 በላይ መጻሕፍትና ንዋይ ቅዱሳትን በማስመዝገብ 53 የምስክር ወረቀት ለመቀበል ተችሏል። የመገናኛ ብዙሀን ስርጭት አገልግሎት ድርጅትን በተመለከተ ለሰራተኞቹ የሙያ ስልጠና አድርገዋል። ከበጎ አድራጊ በተገኘ 50 ብር ወጪ ዘመናዊ ስቱዲዮ ተገንብተዋል። በድጋፍ በተገኘ ብር ሁለት ሚሊዮን የቀረጻ አይኖችን ተገዝተዋል። ከብፁዕ አቡነ ናትናኤል ዘኮሎራዶ ብር 65 ሺህ እና ከአንድ ድርጅት ብር 343 ሺህ 377 የኢንተርኔት ሰርቨር ድጋፍ አግኝተዋል። ቅዱስነታቸው በተገኙባቸውና በዓለ መስቀልና በዓለ ጥምቀት፣ በሆሳዕናና በሰሙነ ሕማማት፣ በትንሣኤና በሌሎች በዓላት የቀጥታ ስርጭት እንዲካሄድ አድርገዋል። በአማርኛ በኦሮምኛ፣ በትግርኛና በሌሎች ቋንቋዎች በድምሩ ሁለት ሺህ አንድ መቶ ሃያ አራት መርሃ ግብሮች አየር ላይ ውለዋል። በማህበራዊ ድረ ገጾቹ በብዙ ሚሊዮኖች ቁጥር በመላው ዓለም ተደራሽ ሆነዋል። በበጀት ዓመቱ 17 ሚሊዮን 194,436 ብር ከ76 ሳንቲም ገቢ አግኝተዋል። የአፋን ኦሮሞ መገናኛ ብዙሀን ማሰራጫን በተመለከተ የቅዱስ ሲኖዶስ ውሳኔዎችንና ልዩ ልዩ መንፈሳዊ ዜናዎች ተዘግበዋል። ቅዱስነታቸው በተገኙበት ቦታ በመገኘት የዘገባ ስራ አከናውኗል። በኦሮምኛ፣ በአማርኛ፣ በጋሞኛ በሃዲያኛ፣ በጎራግኛ፣ በሲዳምኛ፣ በወራይትኛ፣ በከፊኛ፣ በክስታንኛ ቋንቋዎች አገልግሎቱ ተደራሽ አድርገዋል። መዋቅሩን ጠብቆ ለመስራት በዘመናዊ የሂሳብ አያያዝ የገቢና የወጪ ደረሰኞች ታትመው በስራ ላይ ውለዋል። በሰው ኃይልና በዘመናዊ የቢሮ መገልገያ መሳሪያዎችም ተደራጅተዋል። በዲጂታል ሚዲያ በሚሰጠው አገልግሎት ክፍያ በማስጀመር የዩቲዩብ ክፍያ ገቢ ማግኘት ተችሏል። የመስክ ቀረጻ የተደረገ 2 ቴራባይትና 270 ጌጋባይት ከ96 ሜጋባት ሜጋባይት የምስልና የድምፅ ቀረጻ አየር ላይ እንዲውል ተደርገዋል። የሕዝብ ግንኙነት መምሪያን በተመለከተ በማህበራዊ ገጽ ወቅታዊ ዜናዎችን የቅዱስ ሲኖዶስ ውሳኔዎችንና ተቋማዊ መረጃዎችን አዳርሰዋል መጽሔቶችን ጽሑፎችን በመጫንና የህትመት ውጤቶችን በመጫን የህትመት ውጤቶችን አሰራጭተዋል። ድምጸ ተዋህዶ በሚል አዲስ ማህበራዊ ገጽ በመክፈት ተደራሽ እንዲሆን አድርገዋል። ኦርቶዶክሳዊ ለሆኑ ባለሙያዎች የዘገባ ፈቃድ በመስጠት የዘገባ ፈቃድ አክብረው የሚሰሩትን የማይሰሩትን ፈቃዳቸውን ሰርዘዋል። ሐሰተኛ መረጃዎችን በማጋለጥ ለማረምም ተችለዋል። ከአስር የመንግስት ሚዲያዎች ጋር ትስስር ተደርገዋል። በህትመት ሚዲያዎች አማካኝነት በዘመን መለወጫ፣ በልደት በዓል፣ በጥምቀት፣ በትንሣኤ፣ በበዓለ ሲመትና በህንፃ ምርቃት ልዩ እትሞች በአማርኛና በእንግሊዝኛ በማዘጋጀት አሰራጭቷል። ድምጸ ተዋህዶ መድብል መጽሐፍ በአማርኛና በእንግሊዝኛ በማሳተም ለፕሮቶኮል አካላት እንዲላክ አድርጓል። የካይናት አስተዳደር የካይናት አስተዳደር መምሪያን በተመለከተ ቅዱስነታቸው ከሰሜን አሜሪካ ሐዋርያዊ ጉዞ አቀባበል ለበዓለ መስቀልና ለበዓለ መስቀልና ለበዓለ ጥምቀት አከባበር የቅዱስነታቸው እንኳን አደረሰው መርሃ ግብሮች፣ የአደባባይ በዓላት፣ የበዓለ ሲመት፣ የቅዱስ ሲኖዶስ ምልአተ ጓዬ መክፈቻ ጸሎት፣ ለብፁዕ ጠቅላይ ስራ አስኪያጅና ብፁዕ የቅዱስ ሲኖዶስ ጸሐፊ ትውውቅ፣ ለፒያሳ ጽርሐ ምኒልክ ህንፃ ምረቃና የኮሌጆች ደቀ መዛሙርት ምረቃ መርሃ ግብሮች በመንፈሳዊ ስነ ስርዓት እንዲካሄድ የበኩሉን ጥረት አድርገዋል የስንበት ትምህርት ቤት ማደረጃውያን በተመለከተ ከአንደኛ እስከ አራተኛ ክፍል አራት ጥራዝ መማሪያ መጽሐፍት ከ75 ፐርሰንት በላይ በየአህጉረ ስብከቱ እንዲሰራጭ ተደርገዋል የአምስተኛ የስድስተኛ ና የሰባተኛ ክፍል 18 መጽሐፍት 24 ሺህ ቅጂ ታትመዋል ከአንደኛ እስከ አራተኛ ክፍል ያሉትን 21 መጻሕፍት በአፋን ኦሮሞ ተተርጉመው ታትመዋል። ከስምንተኛ እስከ አስራ ሁለተኛ ክፍል ያሉ መጻሕፍት በሶፍት ቅጂ እንዲሰራጩ ተደርገዋል። ስልጠናዎችና ምክክሮች የተደረጉ ሲሆን ከእነዚህም ውስጥ በሥርዓተ ትምህርት ትግበራ ዙሪያና ከአስራ አምስት አህጉረ ስብከት ለተውጣጡ የሰንበት ትምህርት ቤት መምህራን የአሰልጣኞች ስልጠና በቅድስት ሥላሴ ዩኒቨርሲቲ ሲደረግ የተተኪ መምህራ ስልጠና በቅዱስ ዜና ማርቆስ መንፈሳዊ ኮሌጅ ተሰጥቷል። በቤተ በቤተክርስቲያናችን መገናኛ ብዙሃን የፈለገ ጥበብ ሚዲያ መርሃ ግብር ተከናውኗል። የመስቀል ደመራና በዓለ ጥምቀት እንዲከበሩ የማስተባበር ስራ ተሰርተዋል። ስርዓተ ትምህርት ትግበራ የጀመሩ አጥቢያ ሰንበት ተማሪዎች የ አስራ ሁለተኛ ክፍል ተፈትነው እንዲመረቁ ተደርገዋል። የሰንበት ትምህርት ቤቶች መረጃ ዳታ ቤዝ በማልማት የምኮራ ትግበራ ተጀምሯል። በትምህርትና ማሰልጠኛ መምሪያ በኩል የተሰሩ ስራዎች የፊደላት አጠቃቀምና የስነ ጽሁፍ ስልጠና ተሰጥተዋል። በሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ ደቀ መዛሙርት በመደበኛና በተከታታይ መርሃ ግብር ተፈትነው ትምህርት ሲጀምሩ የትምህርት ማስረጃው ዲግሪ እንዲሆን ለቅዱስ ሲኖዶስ መግለጫ አቅርቦ አስፈጽሟል። በታሪከ ነገሥት በዓታ ለማርያም ገዳም አዳሪ ትምህርት ቤት 19 ተማሪዎች ትምህርት እንዲጀምሩና ያሉት ችግሮች በውይይት እንዲፈቱ አድርገዋል። የአብነት መምህራን አብይ ኮሚቴ ውይይት አድርገዋል። ከዝክረ ነዳያን ዘአበዊነ ድርጅትን የተገኘ ድርጅት የተገኘ ድጋፍ ለታእካ ነገሥት በዓታ ለማርያም ገዳም አዳሪ ተማሪዎችና ጡረተኞች ተሰጥቷል። በአህጉረ ስብከት ስልጠና ተካሂደዋል። ከዘጠኝ ከፍተኛ ትምህርት ተቋማት ኃላፊዎች ጋር ምክክር ተደርጎ አብይ ኮሚቴ ተቋቁሟል። ዝክረ ወንጌል ወዝክረ ሊቃውንት በሚል ጉባኤ ተደርጓል። የደብረ ሮሃ ቅዱስ ላሊበላ ገዳም ከስዊድን የቅዱስ አግናጢዮስ መንፈሳዊ ኮሌጅ ጋር በመተባበር ለሚጀምረው መርሃ ግብር ከውጭ ጉዳይ መምሪያ ጋር በመሆን ለቅዱስ ሲኖዶስ መግለጫ አቅርቧል። የቅድስት ሥላሴ ዩኒቨርሲቲን በተመለከተ ዩኒቨርሲቲው በድኅረ ምረቃ መርሃ ግብር በቀንና በማታው እንዲሁም በሳምንት መጨረሻ በርቀትና በካህናት መርሃ ግብር ጨምሮ አራት ዘጠኝ መቶ 6ሳ 7ባት በመጀመሪያ ማስተማር ላይ ይገኛል። አራት መቶ 4 ሰባት ተማሪዎች ተመርቀዋል። በመጀመሪያ በሁለተኛና በሶስተኛ ዲግሪ ተማሪዎችን ተቀብሎ በማስተማር ላይ ይገኛል። ዩኒቨርሲቲው የግዝ ቋንቋና የሥነ ጽሑፍ ጥናት በአዲስ መልክ እያስተማረ ሲሆን ለመጀመሪያ ጊዜ በዩኒቨርሲቲው ዓለም አቀፍ ይዘቱን የጠበቀ መጽሔት ተዋህዶ ታትሞ ተሰራጭ ተዋል ከዘጠኙ ከፍተኛ መንሳራዊ ተቋማት ጋር የልምድ ልውውጥ አድርገዋል። ተማሪዎች ከመደበኛው ትምህርት ጎን ለጎን ዜማ አቋቋም፣ ቅዳሴና ቅኔ እንዲማሩ አድርገዋል። የዩኒቨርሲቲው ቢ ፕላስ ጂ ፕላስ ኤት ጸድቋል። የጥናትና ምርምር ክፍልና ምርምር ክፍል በማቋቋም በስራ ላይ ሶስት ቋሚና ጊዜያዊ ሰራተኞች በዘመናዊ ትምህርት ቤት የማስተማር ስራቸውን በአግባቡ እያከናወኑ ይገኛሉ። የራስ አገዝ ልማት በማልማት ስራ አቁመው የነበሩ ሱቆችን እንደገና አልምቶ በማከራየት ገቢ እንዲገኝ አድርገዋል። ኮሌጁ እያስገነባው ያለውን ባለ አምስት ወለል ሕንፃ የዲዛይን ማሻሻያ በማድረግ ግንባታውን ለማስቀጠል በዝግጅት ላይ ይገኛል። በድረ ገጽ በልዩ ልዩ ማህበራዊ ሀያ ሶስት ደቀ መዛሙርት ሲመረቁ ሀያ ደቀ መዛሙር ተፈትነው እንዲመዘገቡ ተደርጓል። በክረምት የአንደኛ ዓመትና የሁለተኛ ዓመት ወሰነ ትምህርት ስልጠና እንዲሰጣቸው ተደርጓል። በመደበኛ ስራ አመራር፣ በሀዲሳት ትርጓሜ፣ በርቀት በድምሩ መቶ ሰላሳ ሁለት ተማሪዎች ሲኖሩ ከ ሦስት መቶ በላይ የአብነት ተማሪዎች ይገኛሉ። አርባ መጻሕፍት ቤተ መጻሕፍት እንዲገቡ ሲደረግ በዝዋይ ፌዴራል ማረሚያ ቤት ለሚገኙ ታራሚዎች በየእሁዱ ደቀ መዛሙርቱን በመመደብ ትምህርተ ወንጀል ተሰጥቷል። በ በሀገረ ስብከቱ ለሚገኙ አድባራትና ገዳማት ሰራተኞችና ምእመናን የሶስት ቀናት ስልጠና ተሰጥቷል። የሐዋሳ ታወር ፉነተ ጥበብ መንፈሳዊ ኮሌጅ በመደበኛ ትምህርት የነገረ መለኮት ሰላሳ ስድስት ደቀ መዛሙርት ትምህርታቸውን አጠናቀዋል። ከመደበኛ ተማሪዎች በተጨማሪ በቅዳሜና እሁድ መርሃ ግብር 145 ተማሪዎችን በማስተማር ላይ ይገኛል። መምህራንን ለአምስት ቀናት ስልጠና እንዲያገኙ አድርገዋል። ከቅዱስ ስላሴ ዩኒቨርሲቲ ጋር የተገናዘበ ስርዓተ ትምህርት እንዲኖረው የስርዓተ ትምህርት ክለሳ በማድረግ ተግባር ላይ አውለዋል። በአራቱ ጉባኤ ትምህርት ሃያ ዘጠኝ ደቀ መዛሙርት ለምረቃ በቅተዋል። ከሐዋሳ ዩኒቨርሲቲ መምህራን ጋር በመተባበር ስልጠና ተሰጥተዋል። የወልቂጤ ቅዱስ ዜና ማርቆስ መንፈሳዊ ኮሌጅን በተመለከተ ከብፁዕ የሀገረ ስብከቱ ሊቀ ጳጳስ ጀምሮ የቅዱስ ስላሴ ዩኒቨርሲቲ፣ የወልቂጤ ዩኒቨርሲቲና የእምነት መምህራን እንዲያስተምሩ ተደርገዋል። አጋዥ መጽሐፍት በቤተ መጽሐፍቱ ተደራጅተዋል። ጥናትና ምርምርን ለማሳደግ ከወልቂጤ ዩኒቨርሲቲ ጋር በመተባበር ምክክር ተደርገዋል። በአጠቃላይ አንድ መቶ ሀያ ሶስት ተማሪዎች በኮሌጁ ሲኖሩ ዘወትር ከሰዓት የአብነት ትምህርት ይማራሉ፣ በሰርክ ጸሎት ይሳተፋሉ፣ ተራ ገብተው ኪዳን ያደርሳሉ፣ ዳዊትን ያስተዛዝላሉ፣ በመንፈሳዊ አገልግሎት ይሳተፋሉ። በገጬ አቡነ ሳሙኤል ገዳም ሰላሳ ተማሪዎች የአብነት ትምህርት የሚማሩ ሲሆን በሳምንታዊ ትምህርት ሰላሳ አንድ ደቀ መዛሙርት በመማር ላይ ይገኛሉ። በበጀት ዓመቱ ለመጀመሪያ ጊዜ ሀያ ሁለት ተማሪዎች በዲፕሎማ ተመርቀዋል። የመቱ ፈለገ ሕይወት መንፈሳዊ ኮሌጅ በተመለከተ የተመደበለትን በጀት በአግባቡ ስራ ላይ እንዲውል አድርገዋል። በኮሌጁ ስምንት ቋሚ ሰራተኞች፣ አስራ ስምንት በኮንትራት በድምሩ ሀያ ስድስት ሰራተኞች ሲኖሩት መደበኛ እና ሰው አምስት የርቀት ደቀ መዛሙርትን በመመዝገብ እያስተማረ ይገኛል። የተማሪዎችን የመኝታ ክፍል ችግርን ለመፍታት ሰፋ ያለ አዳራሽ በማመቻቸትና በማስተካከል በጊዜያዊ የመኝታ ክፍል ችግርን ለመፍታት ተችሏል። በመደበኛው የትምህርት ዕድል ማግኘት ያልቻሉ ደቀ መዛሙርት ገንዘብ እየከፈሉ እንዲማሩ አድርገዋል። በደብረ ብርሃን ቅዱስ ባስሊዮስ መንፈሳዊ ኮሌጅ አምስት መደበኛ እና አራት የትርፍ ጊዜ መምህራን ሲኖሩት አስራ አንድ የቢሮ ሰራተኞች ይገኛሉ በዲግሪ መርሃ ግብር 12 በዲፕሎማ 83 በኤክስቴንሽን ደግሞ የካህናት ልዩ ዲፕሎማ 47 ደቀ መዛሙርት የሚማሩ ሲሆን በሴሚናር በቱሪዝም እና በቅርስ ጥበቃ በዲግሪ መርሃ ግብር ተዘጋጅቶ በቀንና በማታው ክፍለ ጊዜ ተማሪዎችን እያስተማረ ይገኛል። ደቀ መዛሙርት ተገቢውን ሕክምና እንዲያገኙ ከደብረ ብርሃን አጠቃላይ ሆስፒታል ጋር የውል ስምምነት አድርገዋል። ለኮሌጅ ሰራተኞች የቢሮ ቁሳቁስ እንዲሟላ ተደርገዋል። ቤተ መጻሕፍቱ በግዢ 200 በስጦታ አምስት መቶ መጽሐፍ አግኝተዋል። ለመምህራንና ለአስተዳደር ስልጠና ተሰጥተዋል። ከልማትና ክርስቲያናዊ ተራድኦ ኮሚሽን አንድ መኪና በእርዳታ አግኝተዋል። ኮሌጁ ከመንግስት በተቀበለው ሀያ ሁለት ሺ ካሬ ሜትር ቦታ ላይ 42.45 ኩንታል ስንዴ ኩንታል ስንዴ በማምረት አንድ ሺህ የአፕል፣ የአቮካዶ፣ የማንጎ፣ የወይራ፣ የዋንዛና የሸውሸዌ ችግኝ ተተክለዋል። በባህር ዳር ጽራጽ የመንፈሳዊ ኮሌጅ በመደበኛ ክፍለ ጊዜ 47 ደቀ መዛሙርት በዲግሪና በትርጓሜ እየተማሩ ይገኛሉ። አጫጭር ስልጠናዎች ተሰጥተዋል። ስድስት የመማሪያ ክፍሎች የያዘ ባለ አንድ ወለል ግንባታ የተጀመረ ሲሆን ሶስቱ ተጠናቀው በስራ ላይ ውለዋል። ከባህር ዳር ዩኒቨርሲቲ ተማሪዎች በፍላጎት ትርጓሚ መጻሕፍትን በነጻ ይማራሉ። የቤተ መጻሕፍቱ 57 መጻሕፍት በድጋፍና በግዥ ተገኝተዋል። በትርፍ ጊዜ የተማሩ 78 ደቀ መዛሙርት ትምህርታቸውን አጠናቀዋል። በልማት በኩል ሐብሐብና ቲማቲም በማምረት ተጨማሪ ገቢ ለማግኘት ተችሏል። ደብረ ታቦር የብጹዕ ወቅዱስ አቡነ መርቆሪዮስ መታሰቢያ ትምህርተ ኖሮት መንፈሳዊ ኮሌጅን በተመለከተ። በደብረ ታወር ከተማ ባገኘው አርባ ሺህ ካሬ ሜትር ላይ የተገነባ ሲሆን በበጀት ዓመቱ ሁለት ህንፃዎችን ሁለት ህንፃዎችን ለመኝታ፣ ለመመገቢያ፣ ለመማሪያና ሌሎች አገልግሎቶች ተገንብቶ ገንብቶ በማጠናቀቅ አስር ደቀ መዛሙርትን በዲግሪ መርሃ ግብር በተካታታይ መርሀ ግብር ሰማኒያ ደቀ መዛሙርትን ተቀብሎ በማስተማር ላይ ይገኛል። ደቀ መዛሙርት ከመደበኛው ክፍለ ጊዜ በተጨማሪ የአብነት ትምህርት ይማራሉ። አካባቢው በርካታ ምስክር ጓኤ ቤቶች ያሉበት በመሆኑ ለትምህርቱ እንቅስቃሴ እገዛ አድርጎለታል። ከደብረ ታቦር ዩኒቨርሲቲ ጋር ግንኙነት በመፍጠር ግንኙነት መፍጠር ተችሏል። ተጨማሪ ገቢ ለማግኘትም የጓሮ አትክልትና የእርሻ ስራ ለማከናወን ጥረት ተደርጓል። በልማትና ክርስቲያናዊ ተራድኦ ኮሚሽን በኩል የተሰራው ስራ በሰብአዊ እርዳታ በልማትና በሰላም ግንባታ ዘርፎች በሚሊዮኖች ለሚቆጠሩ የህብረተሰብ ክፍሎች በ49 ፕሮጀክቶች የሰብአዊ ድጋፍ እና መልሶ ማቋቋም ፕሮግራም በአማራና በትግራይ በግጭት ለተጎዱ አካባቢዎች 15403 ተፈናቃዮችንና ለችግር ተጋላጭ የሆኑ የህብረተሰብ ክፍሎችን የህይወት ማዳን ስራ ሰርተዋል።